ስለ ራሳችን በእውነቱ በማሰብ በመጨነቅ ጊዜያችን የምናሳልፈው። ሰው ምን ይሆኑም? ሰው ስለ እኔ የምናስቡ ይሆን? ሰው እኔ ቢወደኛል፣ ይጠላኛል? እንዴት ያለው ሰው ነኝ? ሰዎች ስለ እኔ ምንድን የሚያስቡት? በሰዎች ዘንድ እኔ ምን ምስል አለኝ? ብሎ መጨነቅ አይገባል። ምን ያስጨንቃል? እግዚአብሔር በሰጠ ነገር ከብረ ኑር። አሁን ቃጌጥ ይህንን ሁሉ ድሪቶ ያመጣው ምንድን ነው? ምንድን ነው? መጨነቅ እኮ ነው። ሴቶቿን መከራችሁን የምታዩት የጆሮ ጉትቻ አንሶ የአፍንጫ ሁሉ እስከሚመጣ ድረስ የከንፈር እንዲ አሁን እንዲ በዚህ ቀይ ቅብት ሁ የምንድ ነው ጅልነት አለ። መጨና እኮ ነው እንግዲህ። ለእግዚአብሔር የምትቀቡት አፋችሁን? ሰው እንዴት ነው ከንፈር የሚያየው? ነው እኮ ለእግዚአብሔር ነው። አፍንጫችሁ ላይ ጉትቻ የምታደርጉት ለእግዚአብሔር ነው ወይ? ከንፈራችሁ ላይ ቀለበት የምታደርጉት ለሰው አይደለም። ለእግዚአብሔር ተጨንቆ መኖር ይገባል። በእግዚአብሔር ፊት ስላለን ውበት በሰው ፊት እንዲያ ያለን ደምቀን በእግዚአብሔር ፊት ከቁራ የጠቆርን አይደለምን? ክፋት ያጠቆረን ቂም ያጠቆረን ተንኮለኞች፣ ነገረኞች፣ ምክንያተኞች፣ ሰበበኞች፣ አመካኞች፣ ዳተኞች፣ ከዳተኞች፣ ሸንጋዮች፣ ውሸታሞች፣ ሌቦች፣ ሐሜተኞች ነን። ይህንን ክዶ አንችል። በዚህ ጠቁረን እንዲህ ይገርማል። የሆነ ሰው አሁን ነጭ ካባ አድርጎ ግራ የግራው ካባ ግጣ አድርጎ ጭቃ ቀብቶ በገኙ ደግሞ ሽቱ በደንብ አድርጎ ተረጭቶ ጀለል እያለ የሚመጣው ምን ትል? የሰውዬ ዘመድ የለውም? እንዴት ላላቸ የሚመክር የለውም ወይ? በአንድኛ ኮ ነፍሳችን እንዲሆኖ ጨልሞ ላይኛው ስላለው ነገር ጭንቅ ብሎ ተጨንቀን ተጠበል። እስቲ አሁን እንግዲህ እስኪ እስኪ እስኪ እስኪ የተደረገውን ይህን ምንጣፍ አስቡ። ነፍሴ ግን ምን ዓይነት ምንጣፍ ላይ ተቀመጥ ይሆን ብለን አስበን እናውቃለን? የሁሉ ምንጣፍ የተነጠፈለት አሁን ተነጠፈ። ይሄ በእርግጥ ለእግዚአብሔር ክብር ነው፣ ለጉባኤ ክብር ነው። በእርግጥ ደግሞ ለኛ መስደር መስደብ ያለም የሆናችሁ የምትሰበቁ ስብከት እኮ ለመሳደቢያ የምትጠቀሙ አንዱ ሰባኪ የሰማችሁትን ስብከት ለሌላ ሰባኪ መሳደቢያ ነው የምታደርጉት። ችግሩ ይሄ ነው። ወንበሩ የተነጠፈ ለክነት ክብር ነው እንጂ ለአባ አይደለም። በዚያውም እንድታውቁት ነው። ግን እንደው አሁን እኛ እንምጣለን። ይህንን ታውት እቤቱ ላይ አንድ ሰው መጀመሪያ ሊያገባሽ በተለይ የከተማ ሰው የሚያሟላቸው ነገሮች ውስጥ አንዱ ሶፋ ነው። አይደለም እ ላጤም ቢሆን ቢያንስ የሶፋ መግዣ ሳይኖረኝ ነው የሚለው ሊያገባ ሲል፣ ስለ ነፍስ ሶፋ አስበን እናውቃለን። ይህ ስለ የኛው መጎለቻ ነው የሚታወቀው። ነፍስ እንዴት ያለ የሚቆረቁር ጋህነም ላይ እንደምትወረወረ አስበን እናውቃለን። ስለ ነፍሳችን አልጋ አስበን እናውቃለን። ስለ ነፍሳችን መጋረጃ በብርሃን መጋረጃ ተጋርዳ እንድትኖር የሚያደርጋትን ስራ ሰራ። በጨለማ መጋረጃ ተጋርዳ እለ እይታቀዩ የማይደክሙ አጋንንት ከሚገርፋት ቦታ ውስጥ እንደምትኖር አስበን እናውቃለን። ያንስ ዛሬ ሊሆን እንደሚችል አስበን ታውቃለን። የሰው ልጅ ባልጠረጠራችሁት ጊዜ ይመጣል ተብሎ ተጽፏል። ዛሬ ማታስ እንድንሆን እንወሰልበምን እናውቃለን እና ወገኖችን ከሌላ ያገኘነው ነገር እንጂ የራሳችን ነገር ስለሌለ መመካቱን ትምክቱን በእውነቱ እግዚአብሔር ያረግ። እንደ ትኒት ያለ እንደ ኩራት ሰው በሕይወት ዘመኑ ወደ ላይም ራሱን ማነጻጸር አይገባው፣ ወደ ታችም ራሱን ማነጻጸር አይገባው። ወደ ላይ በሞቱ ከዚህ ዘመን መነኩሴ ማን ያልሻለ ብላችሁ አታውቅም። እውነት ነው ብላችሁ አታውቅም። ይሻላል እንዲ ከነሱ አለመመንኮስ ይሻላል። በምንድነው የምትሻሉት? እንዲወስ መነኩሴ እኮ ሰኞ ቢስም ማክሰኞ ደግሞ ያለቅሳል። እንዲሁ በምን ትትሻላላችሁ? በምንም አትሻሉ። አንድ መነኩሴ ምን ይላሉ? እንዲሁ በዘኮነ ከሆይ ነው ይሄ ይስ መነኩሴ ይላል። እንዲሁ ምንም በላይ ምንም በላይ እንዲሁ መነኩሴ ይሻለኛል እነታቸው ነው። ይሄን ይም መነኩሴ ስለው መነኩሴን አላጣጥርም። ስለዚህ ምንድነው? ወደ ላይ አሁንማ ከጳጳሳት ሁሉ እኩል መሆን ጀምራችኋል እኮ ከፓትሪያርኩ ማነጻጸር ጀማምራችኋል እኮ ማለት ማነጻጸር ደግሞ ጭራሽ ከመቤታችንም የሚያነጻጽሩ አለ። ማርያም እንዲህ ነበር የምታደርገው እኛ ይላል ደግሞ ወይ ትከ ምን አለ በእውነቱ አፋ ይከለከል ነገ በሞት ይከለከላል እንጂ ስለዚህ ራሳችን ማነጻጸር ሙልች አርገን መሳደብ የስድብ ሰማይታ ትኮነን እኛው እዚህ የስድብ አክሊል ልትቀበል የስድብ አክሊል ሊያቀዳጅ ክርስቶስ ተሳድበ ይልቁንስ ስድቡን ተውና ስራ ብሰሩ ይሻላቸዋል። መድኃኔ ዓለም ዓለምን ሊያሳልፍ ሲመጣ ምን ሥራ ሰራሃልኝ ነው እንጂ ቆሸኔ ልጅ ሊቀ ጳጳሱን አጥረገረክልኝ ብሎ ሊሸልም መስሏል። በስድብ ላክሬ ልትቀዳጅ ነው። ስለዚህ ኩራታችን ትጥን ወደ ላይ ራሳችን እያነጻጸር ብድግ ብሎ አሁን ከዳተኛ ቶሎ ተነስቶ አይደለም ጳጳሳቱ በሙሉ ወድቀዋል፣ በንኩሳቱ ወድቀዋል፣ በርኩሰት ተይዘዋል፣ አጋንንት አለባቸው፣ የስድስት ስልሳ ስድስት ተከታይ ናቸው። ስለዚህ በቃ እኛ የተሻለ ትውልድ ነን። ከዚህ ትቢት እግዚአብሔር ይሰውረን። እዴዱን የማምላክ ነው መቁጠሪያ ሲቆጥሩ ሲያለቅሱ ኖረው ከገዳም ስንት ዓመት ተፈትነው። የመነኩሴን የወሩን ፈተና እኳን እንዲሆን ባቀመሰልኝ እግዚአብሔር ለእናንተ ያን ዶሩን ፈተና ባቀመሳችሁ አብዳችሁ ነበር የምትሄዱ ልብሱን ካለበሳችሁ ሰይጣን የእኛን ፈተና አይፈትናችሁ። በምን ታውቁታላችሁ? እነዚህ ሊቃነ ጳጳሳት እኮ ስንት ዓመት ተፈትነው ነው እኔ ጳጳሳት ልካዊ እንግዲህ እንድምናገር እንዳይመስላችሁ እውነት የለም ነገ የሚፈረድብንን ነገር ነው የሚነግራቸው። እንዲው ምን አለ እኔ ክፉ ነኝ ማለት እንጀምር። እስቲ ሁላችሁ እኔ ክፉ ነኝ ይበሉ። እኔ ክፉ ነኝ ካልን ቅዱስ ጳውሎስ እንዲል ለመኮነነ ርዕሰነ እሚተኮንነ በራሳችን ላይ ብንፈርድ ባልተፈረድብን ነበር ብሎ እንደተናገረ ሰይጣን እምቢ በሉት። እግዚአብሔር እንግዲያ ከአንተ ጋር ከሆነ ይችና አያሟላልን? እንግዲህ ቤት አይሰጥህም፣ እንግዲህ ትዳር አይሰጥህም፣ እንግዲህ እንዲህ አይሰጥህም፣ እንግዲህ ገንዘብ አይሰጥህም፣ እንግዲህ ደሞዝ አይሰጥህም፣ እንግዲህ ጤናህን አይመልስልህም እንግዲህ አናት ግን አይጠብቅልም እያለ ሲል ታው ያለኝ ብዙ ነው። የሌለኝንም የከለከለኝ ስለሚጠቅመኝ ነው እንጂ ስለሚጎዳኝ አይደለም። ያንን ነገር ማጣቴ ስለሚጠቅመኝ ማጣቴንም ቢሆን ጥቅም ያደረገልኝ አምላኬ ይመስገን ብለህ መልስለት። ቅዱስ ዮሐንስ አፈወርቅ ምን ይላል ተግሳጹ ላይ ሲናገር አንተ ሰው ገንዘብ ቢሰጥህ ኑሮ የባሰ የባሰ ክድፉ ግን ሆነ ሰው ትበድልበት ስለነበረ አቅምህን አውቆ ነውና ገንዘብ ያልሰጠህ የማላውቅበትን ገንዘብ ያልሰጠህኝ ፈጣሪ የተመስገን በል ይላል። የማላውቅበትን እንኳን አልሰጠህኝ። የማላውቅበትን ሥልጣን ሰጠኝ ድሃ በድዬ ፍርድ አጉድዬ ከመንግሥትህ ከምወጣ እንኳን አልሾምከኝ በል። እንኳን ሀብት አልሰጠህኝ በል። እንኳን እንዲህ እንኳን እውቀት አልሰጠኝ። ሰው ከፍ ዝቅ አድርጌ የምንቅበት እውቀት እንኳን አልሰጠኝ። ካንተ የሚለየኝ ነገር ከሆነ ብርሃን እንኳን ቢሆን ይቅርብኝ፣ ጨለማው ይሻለኛል። አረጋዊ መንፈሳዊ ምን አለ? እኔ ከምፈልገው ጣፋጭ አንተ የምትሰጠኝ መራራ ይሻለኛል አለ። ስለዚህ እግዚአብሔር የነሳን ነገር ሁሉ ለመልካም መሆኑን አውቀን ወደ አለን የእግዚአብሔር ሰዎች፣ ማለዳ ተነስታችሁ ያላችሁን ብዙ ነገር ተመልከቱ። እግዚአብሔር ከጎናችሁ ነው፣ እመቤታችን አለቻችሁ፣ ቅዱሳን መላእክት ከበዋችሁ ይውላሉ። ከቤታችን ሌላው ቀርቶ የሚጠብቀን መልአክ ብንበድል እንኳ ራቅ ብሎ ይጠብቀናልና እንጂ ትቶን ሄድ ማወቅ ቢገባችሁ ሰሆነ ዘጠኝ ሰዓት ላይ የሚጥ ሊያድር የሚመጣው መልአክ ሲመጣ ሲጠብቅ የዋለው ሲወጣ ይገናኛሉ። እንዴት ዋለ ይለዋል። አንደ በቱ ከሐሰት እጁ ከስርቆት አልወዘነም ይለዋል። ጌታዬ፣ ምነው ይህን ሰው ከምታስጠብቀኝ እንስሳትን ብታስጠብቀኝ ይሻለኝ ነበር ብሎ እያዘነ ራቅ ብሎ ይጠብቀዋል ይላል። ደግ ሰው የሆነ እንደሆነ እንዴት ዋለ አንተ ይለዋል። አንደ በቱ ከእውነት እጁ ከምጽዋት አልወዘንም ይለዋል። ፈጣሪ እድሜውን አርዝምለት የመንግሥተ ሰማያት በር እንክፈትለት እያለ ደስ እያለው ይጠብቀዋል። ብንበድል እንኳን ርቀው ይጠብቁና ልጅ አይተውንም እና እልፍ ማናችን እፍ በጸጋማችን አለንና ብንወልቅ እንኳን ታጥበብንበት የማይደፈርስ የሕይወት ባህር ክርስቶስ አለንና ደስ ብሏችሁ ኑሩ። እውነት ነው የምነግራችሁ ያጣችሁትን እየዘረዘራችሁ ሀዘንተኞች አትሁኑ። ያላችሁን እየቆጠራችሁ ደስ ይበላችሁ። ደግም ይላችኋለሁ፣ በክርስቶስ ደስ ይበላችሁ፣ አለ ቅዱስ ጳውሎስ። እስኪ ደግሜ እላችኋለሁ በሉ። በማን ደስ ይበላችኋል? በክርስቶስ። ምን ይበላችሁ? ደስ ይበላችሁ። በዚህ ሰይጣን ይፈትነናል እና የሌላችሁን ሳይሆን ያላችሁን ተመልከቱ። ያለንን የምንመለከትበት አይን እግዚአብሔር ይስጠን። ጸጋን የምናመሰግነው ከሌላ ላይ ሆኖ ስናየው ነው። እኛ ላይ ያለው ጸጋ ጸጋ አይመስለንም። በሰጠን እንድናፈራበት መድኃኒዓለም ይርዳን። ጋኔንንም ቢበሉ ትበሉ ሰይጣንነሽ እግዚአብሔርን እሺ በሉ አዎ እግዚአብሔር የነሳህን አንድ ነገር ቢነሳም በዚህም እሺ በለው ሶስተኛ ሦስተኛ ጋኔን ደግሞ የሚፈትነ ምን ያደርጋ መሰላችሁ የምንወደውን ነገር መቀማት በጣም በጣም በጣም ከባድ ነው በዚህ ደግሞ ይመጣል በዚህ ሲመጣ ደግሞ እግዚአብሔር ሆይ ምን አድርጌ ነው እጅ ብትኖረኝ ደግሞ እንላለን ይህም ጋኔን እግዚአብሔርን እሺ እንዳለን ምን አደረገ መሰላችሁ እግዚአብሔር እንዳለ አብርሃም ብአርግ እግዚአብሔር ብአርግ አብርሃም በዲማ ምድር ምን ያልጠርቀው አብርሃምን የመሰለ ወዳጅ በምድር ላይ ያለ፣ ግን ከወደደህ ልጁን ይረድልህ አለ። ይሄ ነው የወደድነውን ነገር ስናጣ፣ የዚያን ጊዜ እግዚአብሔር በእውነቱ እንደ ጠላን እንዲመስለን፣ አኩርፈንም ጸሎት እንዳናቋርጥ፣ ቤተ ክርስቲያን እንዳንሄድ እንዳናስቀድስ ቀድሞ የሚቀድመን ሰዎች ያልነበርነው የሌለ የነበርነው ነው። ሰዎች እንድንዘገይ ኩምስዝ ብለን ጸሎት ሁሉ ምንም ረብ የሌለው እንዲመስለን ያደርጋል። ለምን አስቀድሞ የምንወደውን ነገር በማጣት ሰው የሚፈተነው በሚወደው ነገር ስለሆነ የምንወደውን ነገር ስናጣ እሽ በጎ ብለን እንግዲህ እግዚአብሔር ካለ ታዲያ ይሄን ለምን ነጠቀህ? ይሄን ለምን አጠፋብህ? እያለ ጸሎት እንድናቋረጥ እንድናፈገፍግ ያደርጋል። አብርሃም ግን የምትወደውን ልጅ የነረልልኝ ሲባል እሺ ብሎ ሄደ። እግዚአብሔር ልጁን አስነሳለን። የምንወደውን ነገር ስናጣም ግን ከምንወደው ነገር በላይ እግዚአብሔርን እንድንወድ ሰይጣንን እሺ ማለት አይገባንም። ያወላችሁ እዮብ ልጆች ከብቶች ባለቁበታል። ከብቶቹ ሲያልቁበት ምናል አይ እዮብ እናት ደጉ ሰው አይ ደጉ ሰው ሰይጣን እኮ ነው ሽማግሌ ሰው መስሎ ሊያጽናነ አይ አይደጉ ሰው ደግሞ ምሎ ምሎ ከብትን ጨረሰብህ አይ አንተም ወዲያት እግዚአብሔር ምን ሊሆን ይችላል ሰይጣን እኮ ከብቶችን የፈጠርኳቸው እንዴ እግዚአብሔር ፈጠረልኝ እግዚአብሔር ገደላቸው ተመስገን አለው በእንወጣፍ ልጆቹ ሞቱ ደግሞ ራሱን ተላጭቶ እኮ ነው ፀጉር የለውም የተላጨ መስሎ ነው ሰይጣን ራሱን ተላጭቶ ደሞ ወዮ ወዮ ልክሶ ሊደርስ ማለት ነው ወዮ እናት ልጆችን ደሞ ገደለብህ አውይ አውይ አውያ አለው ደሞ ልጆችንን የፈጠርኳቸው እንዴ እግዚአብሔር ሰጥቶ የነበር እግዚአብሔር ወሰዳቸው። መጨረሻ ላይ ተመልከቱ ጓደኞቹን አንጣ ቁስሉ ሸተተ ግማ ትሉ ገነፈለ። ከቁስሉ ላይ ትሉ ጠብ ጠብ ጠብ ጠብ ሲል እግዚአብሔር የሰጣችሁን ፀጋ ጥላችሁ ወደ የተዳላችሁ ኑብሉ እያለ ትሎችን እያነሳ ከቁስሉ ላይ እያስቀምጣቸው ነበር። እንዲህ ብሎ ታገሰ። ከዚያ በኋላ ተመልከቱ ሚስቱ ምን አለችው? ባርኮ ወሙት እግዚአብሔርን ስደብና ሙት አለችው። የምንወዳቸው ከብቶቻችን አለቁ፣ ሀብታችን፣ የምንወዳቸው ልጆቻችን አለቀ፣ አካልህን ወደው ነበር ፈረሰ። ምን ቀረን እንግዲህማ፣ እግዚአብሔርን ስደብና ሙት እያችሁ፣ የምንወደው ነገር ጨርሶ ሲያልቅ እግዚአብሔርን ስደቡ፣ ስደቡ የሚል ነገር ይመጣል። የዚያን ጊዜ ነው ጋኔንን እምቢ ማለት። ምን አለ? ዮ እግዚአብሔርን ሲሰጠን እንደወደድ ነው ሲነሳንሳን ወደውም ወይ መልካሙን ደስ ብሎን እንደተቀበል ክፉን ደስ ብሎን አንቀበልም ወይ አላት። ከሰነፎች ሴቶች እንዳንዷ ነሽ። እዚያ በኋላ ዋለ ቀዳ ስትል አንቺ እንዴት ነሽ? ቁስሉን እንደው እንዴት ቻልሱ? እናቲ እንዴት ያለሽ ታጋሽ ነሽ አላት። ደሞ አዛይ መስ ከክፉ መካሪ ይሰውራችሁ። እንዴት ያለሽ ታጋሽ ሽታውስ ውስጥ እንዴት ቻልሱ አላት። ይልቁንስ ተተሹ ነኝ ናህኔ ጋር እንኖራለ እሺ ብላ ያደች የሚገርማችሁ ከሰባት ዓመት በላይ ሲታመም አንድ ቀን ሸቷት የማያውቀው ቁስል ሸተታት። እቤት ስትገባ ማለት ለምን ሲባል ያንን ነገር አስቦባታልና የቀረባትን ነገር አሳስቧታልና ጥርጥር ስለጀመረች ሸተታት። በል ወንድሜ እንግዲህ አንተ የድል ኑር የሚያድል የልንወር ነው አለችው። ተስፋ ቆርጣችሁ ትዳራችሁን አትበትኑ። ሲታጣ ሲታጣ ትዳር አይበተኑ። ሲታመም ሲታመም እስከ ሞት ነው በእውነቱ ማለት ነው

አሁንም የሚፈታተንን ጋኔን ረግጦ ያጥፋልን። እግዚአብሔር የሚፈታተንን በምንድን ነው ቋይ ልል ዝም ዝም አይደለም። ዋናው ነገር ሰው ጋኔን የሚፈተንን በምንድን ነው ካላችሁ፣ እውነት እነዚህ ነገር ገብተዋችሁ ከሆነ ብዙ ክርስቲያኖች ናቸው። በእውነት ማለት ይሄ የገባው ነው ክርስቲያን ማለት። ስለዚህ የምንወዳቸውን ነገሮች በሙሉ ይሄን አጣ፣ ይሄን አጣ፣ ይሄን አጣ ምን ቀር? እስቲ ከጠንቋ ሂድ እግዚአብሔር አያውቀው የለም ይላል። አያውቀው የለም አውቀው ይፈርዳል። አያውቀው የለም ከፓስተሮች ስትሄድ ይላቸዋል። ለዚህ ያልታመነ ክርስቲያኖች ክርስቲያን አይደለን በእውነቱ ጸበሉም ዞርክ አልሆነ ይሁላችሁ ይችኮናል። ችግር ችግር የሚጠቅስ ነው። በነገራችሁ ላይ ጠንቋይ ችግር እንጂ መፍትሄ ጠቅሶ አያውቅም። ማታ ማታ ያማሃል፣ የሊት ላይ ትንቅርፍ ያወስድህ፣ ያቃዣሃል። አንድ ቀን ደግ ነገራችሁን ተናግሮ አያውቅም። ችግር የነገረን ሰው መልካም ይመስለናል። የሰይጣንና የግብረ አበሮቹ መላቸውና መገለጫቸው ችግር መዘርዘር ነው። የመፍትሔ ሰዎች አይደሉም። ስለዚህ ተመልከቱ። እዮብ አመሰገነ እግዚአብሔር አካሌንም የሰጠው የነሳ፣ ለጥቅሙ ከብቶቼን የጨረሰም ለጥቅሙ፣ ልጆችን የጨረሰም ለጥቅሙ ነውና ክብር ተመስገን አለ። በጨረሻ ላይ ልጆችንም እጥፍ ሰጠው፣ ግመሎችንም እጥፍ ሰጠው፣ እድሜም ጨመረለት። በደመናው ላይ ተገልጦ ኢዮብን፣ ሂድና ዮርዳኖስ ታጠብ ቁስል ይረግፍልሃል አለው። በደመናው ተገልጦ

ይሁላችሁ እኮ ቅድም ታዝቢያችኋለሁ እኮ። በእውነት ግን ቁስላችን ያርግፍልን። ያች ይሁላችሁ ከደመናው ላይ ተገልጧል። እግዚአብሔር በደመና ተገለጠለ ሂድና ከባሩታት እርግፍ አለለት። ሰላም ለኪ ማርያም ለኢዮብ ደመናሁ አላባ ጊዮርጊስ ቁሲ ኢዮብ የተባለ አዳም ነው። አዳም ከነ ልጆቹ የአምስት ሺህ ዓመት ቁስል የረገፈባት እግዚአብሔር የተገለጠብሽ የምረት ጠል ያዘነብሽልን የኢዮብ ደመና ማርያም ሆይ ሰላምታ ይገባሻል ብሏታል። ያቺ ደመና እመቤታችን ናት። በእሷ ተቀልቶ እኛ የሚደንቀን የኢዮብን የሰባት ዓመት ቁስል በማርገፉ ሳይሆን ከእውነተኛ ከእውነተኛይቱ ደመና ከእመቤታችን ተገልጦ የአምስት ሺህ ዓመት ቁስል ስላረገፈልን በልተው የማይጠጉትን ትሎች አጋንንትን በመስቀሉ እርግፍ ስላደረገልን መድኃኔዓለም ለብስሙ የተመሰገነ ይወቅ። አሁን እልል በሉ። ጥሩ ነው። አዎ እሱ። ስለዚህ ጋኔንን ምንን በለው በሉ እንጂ እግዚአብሔርን ምንን እንበለው። ብናጣም ብናገኝም ጋኔንን ምንን በለው? ብንታመምም እምቢ በሉ እንጂ ቢርበንም ብንታረድም ብንታሰርም ብንሞትም። አዎ ጋኔንን እምቢ ለምንለው እምቢ ለማለሳ። በታአምኖ ልህቀ ሙሴ አብደረ አበየ ይላል ከመ ኢይበልዎ ወልደ ወለተ ፈርዖን። ሙሴ በእምነት አደገና የፈርዖን ልጅ ልባልም አለት። ስታደጉ እምቢ ማለት ትችላላችሁ። እምቢ ለማለት በጸሎት ትደጉ። ዳዊት ድገሙ። ከነገ ጧት ጀምራችሁ ሁላችሁም መዝሙረ ዳዊት እንድገዙ። የዕለት መዝሙረ ዳዊት የሚደግም ሰው ዳዊት ማለት የአምላክ ልብ ነው፣ የእግዚአብሔር ልብ ታገኙታላችሁ። ውዳሴ ማርያም ከደገማችሁ እሱ ደግሞ የውላችሁ ሰባ ሰገድ ምደው እናቱ ታቅፈው አገኙ እንደተባለ ከማርያም ቀረብ ያለ ሰው እሷ ታቅፈው ደግሞ ልጇን አግኝቶ ይመለሳል። ጉዳ ሲዋስድ ደግሞ ደግሞ ክርስቶስ መንበር አድርጎ ታገኙታላችሁ። ስለዚህ ሁላችንም ይህንን እናድርግ። ጋሬንን እምቢበሉ ሌላ ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። አንድ ሶስት መምህር በትረ ወንጀልም እናንተም ሀያ ደቂቃ ትፈቅዳላችሁ አብዛኝን እንጨርሰው እንጂ ጋኔንን እምቢ እንበለው። እሺ እምቢ ለማለት ለጋኔን እምቢ ለማለት ለእግዚአብሔር እሺ ለማለት ሀያ ደቂቃ አትመርቁኝም መርቁኝም። እሺ እግዚአብሔር ይስጥልኝ። በእርግጥ ሰዓቱ የእግዚአብሔር ነው። አትኩሩ። መርሃግር መሪው በእርግጥ ማዘዝ ይችላሉ። እሺ የሰባኪ ጅል መርሃግር መሪንና ህዝብን የሚያጣላ ነው። ያው ልመለስ ላስተምር ነበር። አቁም እያሉኝ ነው። ካለ ነገር አስቧል። የሰውዬ ማለት ነው። ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን። ጋኔንም ምን እንበለው? እግዚአብሔርን ምን እንበለው? ሙቱ ሲለን ነሳ ተራቡ ሲለን ታሰሩ ሲለን ተሰደዱ ሲለን ቆሰሉ ሲለን መካኑኑ ሲለን ተቸገሩ ሲለን ሁሉ ልሽ እንላለን። መድኃኒዓለም ደግሞ አይተውንም። አይዞቹ። እናት እንኳን ለልጇ ያላቅሙ ሸክም አታሸክም። እግዚአብሔር ደግሞ የማንወጣውን ገደል አይከተልንም። ከማንወጣበት ቤትም አያስገባንም። የማይፈታ ሥርዓትም አያመጣል። የማይቆሰል ቁስል፣ የማይፈወስ ቁስልም አያመጣም። እግዚአብሔር ክብሩ ይስፋ። እንዲህ አድርጎ ጋኔንን እንቢ ማለት ይገባል። ሌላው ከቃሉ ጋር ናችሁ። ሌላው ጋኔን ደግሞ የሚያመጣው አንዱ ፈተና የሚያመጣው አንዱ ፈተና እግዚአብሔርን ተመልከቱ፣ እግዚአብሔርን መፈታተን ነው። እስኪ መፈታተን በሉ አይዟችሁ። ማኒ የሚባል ሰው ነበረና፣ ምን አለመሰላችሁ? ማኒ አንድ አህያ ነበረው እና አህያዬ ከተገኘ እግዚአብሔር አለ፣ አህያ ከጠፋ እግዚአብሔር የለም አለ። እንደዚህ የምትሉ የላችሁ? እውነት ቅዱስ ሚካኤል ከመንበር ካለ ይችን ጨጓራዬን አድነ፣ ካልሆነ ግን የለህም ማለት እኮ ነው። ይኸውላችሁ እውነት ካለ ማለት፣ ካላዳንከ የለህም ማለት ነው። ይኸው እንደዚህ ማለት አህያ ማለት እሱ ነው። አይ አህያው እግዚአብሔር ልካወድ እልም አደረግ። ከዚያ በኋላ እግዚአብሔር የለም። ለዚህ ቻለም ሰራዊ መጋቢ የላትም አለ። መሬት ተከፍታ ዋጠችው ይላል። እግዚአብሔር የሚፈታተነው ሰው አይወድም። በዚህ ቀን እንዲህ ካደረክልኝ አለ። እንድንፈታተን ማድረግ አንዱ ነው። ዲያብሎስ ራሱን በጌታ ምናለው፣ ለኔ ስገድልኝ አላለው? እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል። አንተ ሰይጣን ከኋላ ወግዳል ስለዚህ ይሄን ካሳካህልኝ እውነት ፈጣሪ ትወደኛለህ ካላሳካህልኝ አትወደኝም፣ ማለት እግዚአብሔርን መፈታተን ነው እና እግዚአብሔርን እንድንፈታተነው ያደርጋል። በዚህም ምን ማለት ነው? ጋኔንን እምቢ ማለት፣ እግዚአብሔርን እሺ ማለት። አምስተኛ ጋኔን የሚያመጣው መከራ ምን መስላችሁ ታውቃላችሁ? እግዚአብሔር ወደደን የምንለው ሲመቸን፣ እግዚአብሔር ጠላን የምንለው ሲቸግረን እንድንል ማድረግ ነው። አሁን የከተማ ሰው ምን ይላል? ተመስገን፣ እግዚአብሔር ባርኮኝ ይላሉ። ለነሳ አባቶቻችን ሲናገሩ መኪና ሰጥቶኝ፣ ቤት ሰጥቶኝ፣ በበረከቱ ጎብኝቶን፣ ትልቂቱን ልጄን አሜሪካ ልኮልኝ፣ ትልቁን ልጄን አውሮፓ እንዴ! ቋይ ልጁ እየሰማችሁ ነው። ልጁ ኡጋዴን የሚሄድ እንግዲህ እግዚአብሔር ጠልቶናል ነው። አውሮፓ ሲሄድ ባርኮኛል። እንደው ቋይ ድረስ ነው ሲታሰር እግዚአብሔር እንደው ዘንድሮ ሳጥሞብኝ ዘመኑ እንደው በእኔ ነው የባተብኝ። አባት የለልም አንዳንዱ እንደዚህ ይውላችሁ፣ ይሉት ሲርብ ሲርብ እግዚአብሔር ሲርብ ሲርብ እንዳ እንዳ ገን እንዴ እንዳይሁድ ማለት ነው። አይሁድ እየሮጡ እየሮጡ እየሮጡ መምህር እንዴው ጠፍተህን ጠፍተህን፣ ይፈልጉት ነበር። ሲርባቸው ደግሞ ወነሱ ሆነ ከመውገር እኮ ሊወግሩት ድንጋተው መሮጥ ሲያበላቸው ደግሞ ሲታ ሲራቡ ያመሳል ሲታመሙ ይፈውሳል። ይህም ቢያነግሱት ምን ይብሳል? እናንግሰው ይላሉ። ሲቸግረን ማርከስ፣ ስናገኝ ማንገስ ክርስትና አይደለም። ያጋንድ ፈተና ለቤተ ክርስቲያን። አሁን እንደምታውቁት ቤተ ክርስቲያንን ዛሬ የማይገፋት ማን ነው? ስትይዩት ሁን በውስጥ በአፍአ ጨርሶ ቤተ ክርስቲያን የሚገፋ ነው። አገር ያኖረች ቤተ ክርስቲያን በሀገር አትኑር ተብላ መከራዋን እያየች ነው። አሬ ቻቅ እቺ ቤተክርስቲያን ስትሰቃይ እግዚአብሔርን መፈታተን መስሉ እውነት በልቡናችሁ እንደው መቤት ከዚህ ሁሉ ግን ጌታ ሆይ እገሌን ብትገለብጠው ግን እኮ እናርፍ ነበር ብላችሁ አታውቁም አላላችሁም ወይ ነው እስቲ ብያለው ምንድን ነው ያወጣል እንዴው እገሌ ግልብ ጥቢ ኦርቶዶክስ ታርፍ ነበር ያላችሁ እህ እሱ ነው ያያችሁ ችግሩ እሺ በወዲያ አንተ ያገልጥካችሁ አይሁድ ይሙቱ ክርስቶስ ይሙት አረ ስነ ስርዓት። አይሁድ ሙተው ምን ሊጠቅሙ ነው? ማን ይሙት? አረ ክርስቶስ ይሙትልን እናቴ፣ በሞቱ እንዲያድነን የክርስቶስ ሞት እኮ ነው የሚጠቅመን እንጂ የአይሁድ ሞት አይጠቅመንም። እንግዲያስ ምን ማለት እንደሆነ ታውቃላችሁ? የቤተ ክርስቲያን ግፍ ራሱ ጥቅማችን ነው ማለት። በግፍ የሞቱት ወንድሞቻችን እህቶቻችን ጥቅሞቻችን ናቸው። ያለ በደላቸው የታረዱት ሕፃናት ለኛ ጠበቃ ናቸው። በሰማይ ሆነው ይጸልዩልናል። እስከማይ ዜኑ እስከ መቼ ነው የማትበቀል? እያሉ ይጸልያሉ። የእነሱ ደም ደግሞ ጠላቶቻቸውን ያሰጥማል። ስለዚህ ተመልከቱ፣ በቀኝ የተሰቀለና በግራ የተሰቀለ ወንበዴ ትዝ ይላችኋል አይደል? በግራ የተሰቀለ ወንበዴም እንዳለ ታውቃላችሁ። አምላክ ከሆንክ ከመስቀል ውረድ። እስኪ በሉ አምላክ ከሆንክ በሉ ከምን ውረድ። ስለዚህ ካልወረድክ ምን አይደለም እያለው ነው። አምላክ ከሆንክ ከመስቀል ውረድ ማለት የዛሬውን ክርስቲያን ይመስላል። የዛሬው ክርስቲያን ምንድን ነው የሚለው እውነት መድኃኔ ዓለም ለምን ቤተ ክርስቲያን ስትሰቃይ ዝም ትላለህ ማለት ለምን አንተ ተሰቀልክ ማለት ነው። እሱ በመሰቀሉ ደስ ካለን ቤተ ክርስቲያን በመሰቃየቷም ደስ ይለናል። እውነቴን ነው የምነግራችሁ፣ እውነቴን ነው። ግን ይኸውላችሁ፣ ከማይረባ ቦታ መሥዋዕት እንዳትሆኑ ግን ተጠንቀቁ። ከማይረባችሁ ቦታ ከማታፈርኩበት ቦታ መሥዋዕት እንዳትሆኑ ሳታፈሩ እንዳትቆረጡም ደግሞ ተጠንቀቁ። ንስሓ መግባት ይጠበቅባቸዋል። ሞት ይጠቅማል ስላልኳችሁ ዝም ብሎ አይደለም። ስለዚህ መከራ ሲመጣ እንዲ ሰይጣን በቅዱስ ጴጥሮስ ጠጋ ብሎ፣ ጌታ በሶስት ሞት ዓርብ ሞት አለው በሶስተኛው ቀን እነሳለሁ ሲል ሰይጣን ጠጋ ብሎ ምን ይመስላችሁ አይባልም። እንደዚህ ቅዱስ ጴጥሮስ ደግ አይደል፣ ሊመክር እኮ ነው። እንዲ ይገርመ ጌታ ሰላሳ ዓመቱ ነው ቅዱስ ጴጥሮስ አምሳ ዓመቱ ስለሆነ በሽምግልናው ሊመክረው ጌታ ተው አንተ ሞት አለው አይባልም ይለዋል። ሊመክር እንደ ሽማግሌ ማለት ነው ግን ሰይጣን ደግሞ ጠጋ ብሎ ተው እሞታለሁ አትበል የሚለው በሞቱ እንደሚቀጠቅጠው ስለሚያውቅ ነው። ሁሉም ድር የሰይጣን አለ። አንተ ከኋላ ይወግዳል። ክርስቶስ አትሙት የሚለው አይወድም፣ ሙት የሚለው ነው። መስቀል ይቅር የሚል የክርስቶስ ጠላት ነው። ለቤተ ክርስቲያን መከራ ይቅርላት አይባልም። መከራውን ለጥቅም ያደርግልን ነው የሚባለው። ለአክሊል ያደርግልን፣ ለውርደታ ያደርግብን፣ ለክብር ያድርግልን። ክብር የምንለብስበት ያድርገው። በግፍ እንደሞትን በክብር ለመነሳት ያውቃል።